ሰላም ቤተሰብ፣ እንግዲህ ኦሮምኛ ለምታውቁት ከአዲስ በኦሮምኛ ነግራላችኋለች። እኔ ደግሞ ትንሽ በአማርኛ ላብራላችሁ። ጫት እንዳልሆነ እንግዲህ፣ ጫት አይደለም። በእውነት ለማውራት ስሙን አላውቀውም፣ ስሙን አናውቀውም። ብቻ ግን ይበላል፣ ዝም ብሎ ነው። ዝም ብሎ ይበላል እና አጋጣሚ ይሄኛውን ቅድም ትንቢት ነበር። ለምን ፍራንካን ካሰራ በምለው ኢትዮጵያ ላይ ጓደኛ፣ ፍቅረኛ ያለ እና እሱ ጋር እንደውልለት እና ምኞት በጣም ጫት ጥቅማለች፣ ስጃራ ታጨሳለች። ስጃራም ከስተራል ባይዘው ግን ታጨሳለች። እኔ በቃ ባህሯ፣ ሁሉ ነገሯ ተቀይሮብኛል። እኔ ምንድን ነው ማደርገው? ምና ምን ያለች በቃ እያለቀሰችም ሆነ ምንም ሆነ እንዴትም አርጋ ማለት ነው ጋዲሴትና ጋር ያለች እሱ ምን ይላል ፍቃድ

ሁሉ ሰላም ነው። ቅድም ኔትወርክም ዝናብም ምናምን ስላለ ነውና፣ እና የሆኑ ነገር አስቸገርኳል። በጣም ይቅርታ። ግን አይ ማለት አስሬ መደወል አለ አስሬ ስሬ ቴክስት መጻፍ ምናምን አለ። የራሱ አንድ ማስቸገር ነው ብዬ ነው የማስበው። መች ኔትወርክ ደግሞ ገና ደኔ ነው ዛሬ እና ቢሆን እሺ እና እንደዛ ከሆነ ካላስቸገርኩ እና፣ እርግጥ ከእናት ጋር በጣም ትተዋወቃላችሁ ብዬ ተስፋለኝ። ትልቅ ይሄዛላችሁ ብዬ ተስፋለኝ። አይደለ? ማለት ከእኔ ትቀርብሻለች እሷ፣ አይደል? ማለት እንደ ጉድ እኮ ነው ቅርብሽ ነች፣ አደል? ጓደኛሽ ነች አደል? ማለት ሲስተር ምናምን ነገር። አዎ፣ እናትዬ ከጓደኛም አልፎ እህቴ ናት። አዎ እኔም ስለዚህ ነው እና ያው ለማረጋገጥ አክል ነው እና ኬዛላችሁ ምናምን ስትይን ኬዛለን በብቻ ነው የነገረችሽ? አረ ብዙ ነገር እንዳለ ነው የሰማሁትኝም እማቀውም ያወኩትኝም እና አሁን ለእኔ ስለ እንደዚህ አይነት ነገር ለማውራት ሳይሆን ማለት ነው። እና የምር እኔ በጣም ግራ ሲገባኝ ነው አንተን ለማውራት የፈለግኩኝ ታውቃለህ። እና በደንብ የፈለግኩትኝ የአባትን ስ ቁጥር ነበረ ግን ደግሞ ለአባታ ነገር የአባቷን ከማስደነቅት አንተን ባናገር ይሻላል ብዬ ነው፣ አንተ ትቀላለህ ብዬ ነው ያሰብኩትኝ። እሺ፣ ምን እንድነው ችግር አለ? እውነት ለመናገር ምንም ችግር አልነበረም፣ በሳቱ ግን አሁን ላይ ደግሞ እኔ ለጊዜው ለአንድ ሁለት ሳምንት ምናምን እኔና እናት አብረን አልነበርም። ዛሬ ነበረ የመጣሁት እናት ጋር። እኔ ሌላ ከተማ ይጂ ነበረ ማለት፣ እዛው ሰና ውስጥ ሆኖ ከሰና ውጪ የሆነ ከተማ አለ፣ ወደዛ ይጂ ነበረ። ስመለስ ግን እናትዬ በፊቷ እናትዬን አላገኘኋትም የምር ማለት እንደ ስልክ እንደምትደነግጥ ምናምን አልፈልግም የምትሰማ ከሆነ እያወራችሁም ከሆነ ጠይቃት ማለት ምንድን ነው ምን ሆነች ነው ምናምን ብላ ብትጠይቃት በጣም ደስ ይለኛል እኔ እነቴን በቃ እንጃ ከአንድ ማጽን እንደወጣ ነቴ ነው ማየት እና ምንም እንደምትሆን ምናምን አልፈልግም ማለት በቃ የማይሆን ጓደኞች ምናምን እንትን እያለች ነው እያፈራች ነው በዛ ላይ ደግሞ በቃ እንጃ በፊት ምስጢሯ ምስጢሬ ነበረ እና ሁን ላይ ግን የሆን አላ ሁሉ ነገርም እንትናለች በዛ ላይ ያልተለመ ከዚህ በፊት የማትጠቀመውን ነገር እየተጠቀመች ነው እና ግራ ገባኝ። ለምን እንደዚህ ሆናል? አዲስ የጀመረችው ነገር አዲስ የጀመረችው ነገር ጸባያም ተቀያይሯል። ሁለተኛ ደግሞ ጫት እንደዚህ ምንድን ነው ስጃራ፣ ሺሻ ምናምን፣ በቃ ከማዩን ጓደኞች ጋር ነው የተቃረበችው ያለችው፣ እና በቃ ግራ ገባኝ። እነሱ የሚለውን ነገር ሁሉ ትሰማለች። የእኔን ምንም በቃ መስማት አልፈለገችም። ለምን እንደሆነ አልገባኝም።

እኔ በነዚህ አይነት ነገር ቀልድ ምናምን አይመቸኝም። ይቅር ታደርግልኝ እና፣ እሺ ወይ እናተም አታዳምጠኝ ከሆነ የወንድሟም ይሁን የእህቷም ይሁን በቃ የሆነ ሰው ስልክ ቁጥር ብትልክልኝ ደስ ይለኛል። አሁን እዚህ ጋር እኮ መቅረብና አለመቅረብ ሳይሆን

ፍራንኪን ኮሎ ሞ እና ምልካው ቃ ድርቀማ ይችላል፣ ግን ነቀብ ይችላል፣ አመሌ ግልብላ ይችላል። አንካሳ ሄሎ፣ ወይ በቃ ለምንድን ነው የምደውላ? አንተ እንደሆነ እንትን እያልክ ነው። ያ ፌስክ ነው እንደዚህ ይደረጋል እንዴ ሲጀመር? ኧረ እኔ ያ ፌስክ አይደለም እና ከዚህ በላይ ምንድን ነው? እኔ እኮ አንተ ከኔ በላይ አትቀርባትም። እኔ ማቆ ነገር የለም ግን ብቻ የሆነ በቃ መፍትሄ ነገር ትሰጠኛለህ ብዬ ነው እንጂ ላውራህ የፈለኩ እኮ ሌላ ነገር አይደለም። አሁን ወይ የቤተሰቧን ስልክ ቁጥር ላክልኝ። እንዴ መፍትሄውን ልንገርሽ? እሺ መፍትሄውን ንገረኝ። ምንድን ነበር? ሆነችልሽ ወይ እማይሆን ቢል እማይ ሆስቶ ሶስት ገብታለች እንዴ? አሰማም እንዴ ምንጉና አንተ ወይስ አንተ ምንድን ነው? ምንም አይደለህ

ምንም ነገር እየመሰለው አይደለም ማለት ፍራንክ ምናምን ብሎ ነው ያሰበውና ነብቶብናል። ለሁሉም ነገር ግን አሁንም መልሼ ደውልለት አለው አልተወውም። እንደዚህ እንደቀልድ እኔ ጋ ደውል። ሳፊ ወደ ስትሄጂ እኛ ፍራንክን ጎድሞ ድርቅም መናፍ የሚል ካወቀው አሁን እንዳለ እንደምታለሽው ልክ እንደምታለሽው አረጋለሁ። ይሻላል ጀምሬ እሺ፣ አሁንም ፕራንክ ብለህ ነው የምታስበው? አሁንም ፕራንክ ነው ብለህ ምታ እና ምን ላድርግ ታዲያ እኔ እኮ ግራ አገባኝ እኮ እንዴ! እሺ

እሺ እናት እና እህት ወንድም አባት የሚባለው ሰው ግን እንዳንተ አደለማ። እንዴ አንተ እኮ ከሌዳሽ እኮ ናት። ምን ጉድ ነው? ሀይ ለእኔ ካልክ በምንም እኔ የሚያገባኝ ነገር የለም። አሁን ግን እሺ የቤተሰብ ስልክ ብቻ ያንተ ጆሮ ጎልብጦ ነው እንዴ የሚያሰማከ? እኔ ስትጀምር እንደዛ አልኩህ እኮ። ነው ነው የ በ እንኳን ሆነሽ አንድ ቀን ግን የሰጠታል እን መይሱን አንተ እንደ እኔ ቁም ነገር ነው የማወራ። ክ ላታሪክ ታወርብኛለህ? ን ወይስ ጠጥተህ ነው እን ምንድን ነው እንደዚህ ዓይነት ንግግር ስትጀምር አንተ? መጋኛም ያጠናገረህ እንጂ ምንም አጠጣህ፣ ትምህርት ያስጠላል። እኔ ልዘጋ ነው በቃ፣ ወይንም በቃ ቁም ነገር አውራ። የእናት ነገር ሆኖብኝ ነው እንጂ አሁን እኔ ሌላ ነገር ቢሆን እንደዚህ ካንተ ጋር ልዳረቅም ነበር። እሺ

ፋሚሊ ግን በጣም በጣም በጣም ፍራንክ ይሄን ፍራንክ ለመስራት ብለን ፋሚሊ ለአምስት ቀን ነው የዘጋ ነው። ለአምስት ቀን ዘግቼ እየቃሙ ነው። ችግር የለውም ምናምን። አሁን ፋሚሊያችን ደውለን ማለት ነው እናውራለን። ደግሞ እጅግ ለሚዘ ያነሳላ አንተ ግን ታሳፍራለህ። የምር አንተ ድቂታም ቅንቅ ነው። አንተ ስንት ካሜራማን ስንት ሰውን በሁለበት አንተ ዱቄታም ግን ማርያምን፣ አንተ ስንት ካሜራ ማን አለ ሰው አንተ ሰው ሞላበት ወጣው። አሁን ምን አለ ደንገጠብትል፣ እንኳን የውሸትን ምን አለበት? ፋሚሊዎቻችን፣ እንግዲህ ደርቅ ብሎብን አላመነም። በአዲስ ቪዲዮ እስከምንገናኝ ድረስ ደህና ሁኑልን። ለፍራንክ አልታደለም ስጀመ